በትናንትና እለት ሆሳዕና በአርያም እያለ ለታላቁ የጌታ በዓል እንኳን በሰላም አደረሳችሁ የሚል የደስታ መልእክቱን ለጓደኞቹ፣ ለወዳጆቹ እንዲሁም ለቤተሰቦቹ ሲልክሏል። በዓሉን በሚያከብርበት ጊዜ እጅግ ደስተኛ እንደነበር ያዩት መስክረዋል። ዛሬ ግን በቤቱ ህይወቱ አልፎ ተገኘም። ወጣቱ ምን አጋጠመው? ህልፈተ ህይወት ከተሰማ በኋላም በኢቢኤስ ቴሌቪዥን ከባድ ሀዘን ተሰምቷል። ለጓደኞቹ፣ ለወዳጆቹ እንዲሁም ለስራ ባልደረቦቹ ሁሉ የከበደ መሪር ሀዘን ሆኗል። እህቱ ስለአሟሟቱ ጠቁማለች። ከዚህ ባለፈም የሥራ ባልደረቦቹ ህይወቱ ከማለፉ ቀደም ብሎ የነበረበትን ሁኔታም አንዳንድ ነጥቦችን ተናግሯል፣ በጽሑፎቻቸውም አመላክተዋል። በኢቢኤስ ቴሌቪዥን ከስድስት ዓመታት በላይ የሰራው ካሜራ ባለሙያ ወጣቱ ምን አጋጥመው የሚለውን ወደ እናንተ እናደርሳለን። እንደምናላችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማኅበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ወደ ዛሬው መረጃችን እንለፍ። ዮንዬ በሚል በሐዘን የገለጸው የስራ ባልደረባው ጋዜጠኛ አጥናፏ ብራ ነው። ሁለት ልጆቹ የተሻለ ትምህርት እንዲያገኙ የነበረውን ጉጉት እየነገረኝ ነበር ይላል። ስራ ከጨረስን በኋላ መኪና ስንጠብቅ ስለ እነዚህ ስለ ሁለቱ ልጆች ነበር የሚያወራኝ ለእነዚህ ነው የምኖረው እያለ ፎቶአቸውንም ሲያሳየ ነበርም። የልጆቹን ፎቶ አንድ ባንድ ካሳየኝ በኋላ ውዷ ባለቤቴም ደግሞ ያቲችና ተመልከታት እስኪም ብሎኝም ነበር ይላል አጥናፉም። አሁን ታዲያ ድንገት ካጠገባቸው ሲጠፋም ምን ይውጣቸው ይሆን በሚል ጥያቄ ይጠይቃል። አብረን ስንሰራ እንደ ተመችሽ ብራዘር ይለይ ነበረም። ትሁት ነው። ታታሪነቱ፣ ሥራ ቀጠሮ ሰዓት አክባሪነቱ ድንቅ ነበር። ዮኒ ዮኒ የተግባር ሰው፣ ተግባቢው ካሜራ ማናችን አሁን ድንገት ማረፉን እንዴት ማመን ይቻላል? እያለም ሐዘኑን ይገልጻል አጥናፉ አበራም ጉምቱና ወጣቱ የኢቢኤስ ካሜራ ባለሙያ ዮናታን ሰለሞን ጸባይ ሸጋ በተለያዩ የስራ አጋጣሚዎች አብረን በሰራንባቸው ጊዜያትም በተለያዩ ፊልዶችም ላይ በወጣን ጊዜም ይበልጥ እናውቀው ነበር ሲሉ አንዳንድ የሌላ ሚዲያ ሰራተኞችም ጭምር ስለሱ ገልጸዋል። የኢቢኤስ ካሜራ ባለሙያ ዮናታን ሰለሞን አምላክ ነፍስን ከአብርሃምና ከይስሐቅ እንዲሁም ከያዕቆብ ጎን ያሳርፈው፣ ለቤተሰቦችህ ለሥራ ባልደረቦችህ ለሚያውቁ ሁሉም እግዚአብሔር መጽናናቱን ይስጣቸው ስትል ሀዘኗን የገለጸችው ጽዮን ታምራት ናት። ሌክሶ ቤኒ እንዲህ ይላል። የሙያ አጋራችን ትሑቱ ወንድማችን የኢቢኤስ ካሜራ ባለሙያ ዮናታን ሰለሞን በድንገት አጣነው፣ ሕልፈተ ሕይወቱን ሰማን። ትናንት የአማራ ክልል ሀገራዊ ምክክር ሥራቸውን ጨርሰው በዚያውም ሆሳዕና በዓልን አክብረው እንደዋሉ ከማኅበራዊ ድረ ገጹ ከለጠፈው ፎቶ ለመረዳት ችለናል። ሆኖም ዮኒ ግን ከዚያ መልስ በሕይወት ልናገኘው አልቻልንም፣ ሲልም ይኸው ሌክሶ ይገልጻል። ሌላኛው በማህበራዊ ሚዲያ ላይ ያገኘነው መረጃ እንዲህ ይላል። ሕይወት እንደ ሸክላ በሚል ሀዘን በተሞላበት መንገድ የተጻፈ ነው። ትናንት የሆሳዕና በዓልን አክብሯል፣ ዛሬ ግን ሕይወቱ የለም ይላል መረጃው። ዮናታን ሰለሞን ይባላል። የኢቢኤስ ቴሌቪዥን የካሜራ ባለሙያ ነው። ሠላሳ አንድ ዓመቱ ነው። በኢቢኤስ ካሜራማን ከሆነ ወይም በካሜራ ባለሙያነት መስራት ከጀመረ ከስድስት ዓመታት በላይን አስቆጥሯል። ትናንተ ታዲያ በባህር ዳር ከተማ ሥራውን ከጨረሰ በኋላም እጅግ በደስታ ሆኖ ሲያሳልፍ ነበረም። ሆሳዕና በአርያም በማለትም በዓሉን አክብሯል። በልጅነቱ በቤተ ክርስቲያን ከጓደኞቹ ጋር እየዘመረ ዘምባባ ይዞ አምላኩን እያመሰገነ ያሳልፈው የነበረውን በዓልም በስራ ቦታ ሆኖ ወይም በባህር ዳር ከተማ ሆኖም እያከበረ ቆይቷል ይላል ይህ ማህበራዊ ሚዲያ መረጃም ለወዳጆቹም እንኳን ለሆሳዕና በዓል አደረሳችሁ ሆሳዕና በአርያም እያለ መልእክቱን ሲያስተላልፍ ነበር። ከዚህ ባለፈም በፌስቡክ ለሚከተሉት ወዳጆቹ ሁሉም እንኳን አደረሳችሁ ብሎም ይህንኑ መልእክቱን አስቀምጦ ነበረም። ትናንት ታዲያ ከባህር ዳር ተነስቶ ከሰዓት በኋላም አዲስ አበባ ከተማ ዘለቀ። እዚህ አዲስ አበባ ከገባ በኋላም የሰራውን ፋይል ማስቀመጥ ነበረበትና አለፍ ሲልም የያዘውን የካሜራ ዕቃ በሙሉ ማስረከቡ ግድ ነበርና ወደ ኢቢኤስ ቴሌቪዥን አመራም። በዚያም ካሜራውን አስገብቶም ከቢሮ እንደወጣ ነው እነዚህ መረጃዎች ይጠቁማሉ። ይሁንና ከዚያ በኋላ ግን በመኖሪያ ቤቱ ሕይወቱ ማለፉ ተሰማም። ዮናታን ሰለሞን ባለ ትዳር ሲሆን የአንዲት ሴትናም የአንድ ወንድ ልጅ አባትም ነው። ታዲያ ይህ ወንድማችን በቀጨኔ ደብረ ሰላም መድህን ያለም ቤተ ክርስቲያን በዛሬው ዕለት ከቀኑ ስምንት ሰዓት በሆነ ጊዜ የቅብር ስነ ስርዓቱ እንደተከወነም የተለያዩ መረጃዎች ይጠቁማሉ። ነፍስህን ይማር፣ ለቤተሰቦችህ፣ ለወዳጆችህ መጽናናትን ይሁን እያሉ መልእክታችሁን ያስቀመጡት ብዙ ናቸው። ቤተሰብ ጋር መድረስ ለሚፈልጉ ሁሉ አውቶቡስ ተራ ሚካኤል ጀርባ ፈተህ መስጂድ ትንሽ አለፍ ብሎ እንደሚገኝ ነው የተነገረው። በጉርሻ ገጽ ያገኘነው መረጃ ደግሞ እንዲህ ይላል፣ አይሰው በማለት ነው የሚገልጸው። እህቱ በዛሬው እለት ስለ ሁኔታው ተናግራ እንደነበር ነው ይኸው መረጃ የሚጠቁመው። እንዲህም አለች ማታ ትንሽ አመም አድርጎት ነበረም ስትል ተናግራለች። በትናንትና ዕለት ሆሳዕና በአርያም እያለ በባህር ዳር ከተማ ያከበረው ይህ ወጣት አዲስ አበባ ቤት ውስጥ ከገባ በኋላ ግን ሞቶ ተገኘም። ይህንኑ በሚመለከት ያነጋገርናቸው ጓደኞቹ፣ እንዲሁም የሙያ አጋሮቹ በድንጋጤ ውስጥ እንደሚገኙ ነው ይህው የጉርሻ ገጽ መረጃ የሚያመላክተው። የወጣቱን ድንገተኛ ህልፈተ ሕይወት አስመልክቶ ቴዎድሮስ ተክል አረጋይ በፌስቡክ ገጹ ላይ አንድ አስገራሚ ጽሑፍ ጽፏል። ኤውላችሁ ደግሞ ሌላ ኗሪነት እንዳይሰማችሁ ቋሚነትም እንዳያኮራችሁ ኢመንት የሆነ ግን ፍጡርነታችሁ እንዲሰማችሁ የሚያደርግ እውነት ልንገራችሁ የኢቢኤስ ቴሌቪዥን የካሜራ ባለሙያ ዮናታን ሰለሞን ላይ የሆነው ድንገተኛ ሞት በማለት እጅግ የሚገርም ሐሳቡን ያኖረልን ይኸው ቴዎድሮስ ተክል አረጋይ ነው ነገ ምናልባት ዛሬ ከሰዓትና ከደቂቃዎች በኋላ በኔ፣ ባንተ፣ ባንቺ ላይ ይህ ላለመድረሱ አንዳችንም እርግጠኞች አይደለንም። ከነክፋታችን እንዳንቀር ወዳጅ ቤተሰብ የሚያፍርብን እንደመጣን እንዳንሄድ ብቻም እንሞክር ይላል የቴዎድሮስ ጽሑፍ። የቱም ቢሆን ለራሳችን ዋጋ የለውም። እኛ ግን ሰዎች ነን። ውስጣችን ዘላለማዊነትን የሚሻ ነው፣ አለመረሳት መታወስን የሚሻ ነው። ስንታወስ በመልካም ሥራችን እንዲሆን ለሰው ልጆችም በተረፈ ስራችን እንዲሆንም ለማድረግ ብቻ እንጣር ይላል ቴዲም። የኢቢኤስ ቴሌቪዥን የካሜራ ባለሙያ የሆነው ዮናታን ሰለሞን ትናንት እንዲያ ሲያከብር ውሎ አሁን ሕልፈተ ሕይወቱ መሰማቱ ታዲያም እጅግ የሚያሳዝን ቢሆንም ለብዙዎቻችን ግን እጅግ ትልቅ የሆነ መልእክት እያስተላለፈ እንደሆነም ነው ከዚህ ጽሑፍ ላይ ለመረዳት የቻል ነው። ይህንን በማሰብ በሕይወታችን ስንኖር በመልካምነት ፈጣሪን በማሰብናም መልካም ነገሮችን ሁሉ በማድረግ ሊሆን እንደሚገባ መልእክቶች እየተላለፉ ይገኛሉ። የሰው ልጅ የሚያጋጥመውን አያውቅምናም ሁሌም ለሰው መልካምን በማሰብ ይኑር የሚሉ ሐሳቦችም እንዲሁ በተደጋጋሚ እየተለጠፉ ይገኛሉ በየማህበራዊ ሚዲያው ላይ። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ ጠይቀናል። ዛሬ በኢቢኤስ ቴሌቪዥን ከስድስት ዓመታት በላይ በማገልገል የቆየውንና አሁን ታዲያ ህልፈተ ሕይወቱ የተሰማውን ወጣቱን ወንድማችንን በሚመለከት ይህንን መሰናዶ እንዲህ አዘጋጅተን አቀረብንላችሁ። የተፈጠረው ድንገተኛ ነገር ለብዙዎች እንቆቅልሽን የፈጠረ ቢሆንም ግን ለብዙዎቻችን መልእክትን ያጫረ ነውና ሁላችንም በመልካምነት እንድንኖር መልእክታችንን እኛም ለማስተላለፍ እንወዳለን። በሚቀጥለው በሌሎች መረጃዎች ተመልሰን እስክንገናኝ ለእናንተ መልካም ጊዜ ይሁን።